ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የእለቱን የዜና ወጃችን እነው ጀምረል፣ አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ያረስተ ዜናዎቹ ነግራችኋለን፣ አብራቸውን ቆዩ። ሌተናል ጄኔራል ፃድቃን ገብረ ትንሳኤ የትግራይ ክልል ጊዜው አስተዳደር የክልሉን ህዝብ ችግር እያባባሰ ነው ሲል ወቅሰዋል። ሌተናል ጄኔራል ታደሰ ወረደ ከኢንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉ ቆይታ የጊዜው አስተዳደሩ ፕሬዚዳንቱ ሌተናል ጄኔራል ታደሰ ወረደ ከውጭ ሀይሉ የሚገናኙ የክልሉም ፓርቲና ወታደራዊ አላስቆሙም። ይህ ከፕሪቶሪያው ስምምነት ውጭ ነው ሲሉ ተችተዋል። በዚህም የዜና ጥርቅራችን በሰፊው አካተነዋል፣ ቆይታቸው የምሰሙት ይሆናል። የኤርትራን የሀገር እውቅና መሻሪያ አይቀር ይሆናል ተባለ። ኢትዮጵያ በ1985 ዓ ም ለኤርትራ የሰጠችው ሀገርነት እውቅና የብዙ አስር ዓመታት የእርስ በርስ ጦርነት አብቅቶ ትብብር ዘመን ይጀምራል በሚል ተስፋ የፈጠረው የእርቅ ምልክት ተደርጎ ተወስዶ ነበር። በወቅቱ በህወሀት ይመራ የነበረው ኢትዮጵያ ሽግግር መንግስት ለጦርነት አጋር ለኤርትራ ህዝባዊ ነፃነት ግንባር ይህንግ የተሰጠው ይህን እውቅና ለሁለቱ አመራሮች የፖለቲካ ጥቅም የነበረ ቢሆንም በውስጥና በውጭ ባሉ ኢትዮጵያዊ ዘንድ ግን የህግ አግባብ ያልተከተለው በሚል ጥያቄ ያስነሳ ተቀባይነት ያጣ ውሳኔ ነበር። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። በመካከለኛው ምስራቅ አዲስ ሰላም ስምምነት ተፈጸመ። እስራኤልና ሐማስ ለመጀመሪያ የተኩስ አቁም ስምምነት ለማድረግ ተስማምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉ መልእክት አስታውቀዋል። በዚህም ጉዳይ በዜና ትንታኔያችን አካተናል። ቆይታቸው የሚሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን

በጄኔራል ፃድቃን ገብረ ትንሣኤ ከኤንቢሲ ኢትዮጵያ ጋር ባደረገው ቆይታ የሕዝባዊ ወያኔ ኅርነት ትግራይ ሰዎች ከኢሳያ መንግሥት ጋር በማበር ጦርነት መቀስቀስ እየሰሩ ነው ያሉ ወንጀላ ሥራቸው ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸመ የወንጀል ስራዎች ወደ ጦርነት የተገባበት ውሳኔ ራሱ ተጠያቂነት መኖር አለበትም ሲሉ ጠይቀዋል። በጦርነቱ እጅግ በጣም ብዙ የጠፋ የተሰረቁ፣ የተዘረፉ ንብረቶች ወርቅ፣ መሬት፣ ገንዘብ አሉ። በዚህም የመንግስት ወንጀል ተግባር ውስጥ በግልጽ የሚታወቅ ትላልቅ አማ ራሮች አሉበት ብለዋል። እነዚህም አካላት የወንጀል ስራዎችን የፖለቲካ ስልጣን ፍላጎታቸውን አንድ ላይ የሚቀላቀሉ ይህን ለመከላከል ከሰሯቸው ወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ ያምናሉ። ከነዚህም ከኢሳያስ መንግስት ጋር ለመተባበር ጽምዶን ብለው እየሰሩ ነው ብለዋል። የትግራይ ጄኖሳይድ ኮሚሽን ባጣራው ጥራት ከትግራይ ጦርነቶ 75 ፐርሰንት የግፍና ወንጀል ስራዎች የሰራው ኤርትራ ሰራዊት እንደሆን መመልከቱን ተናግረዋል። በዚህም የሰው መግደል ሴቶች የደፈረና ጾታዊ ማሀጸላ ያልሆነ ነገር እያስገቡ ኤርትራ ሰራዊት ናቸው ብለዋል። የአክሱም ነፍሰ ገዳይ የሻዕቢያ ወታደር ነው። በማህበረሰብ ደጉ ነፍስ ገብ ገዳይ የሻቢያ ወታደር ነው። የማርያምን ድንግላት ነፍስ ገዳይ የሻቢያ ወታደር ነው። ደቡብ ትግራይ ራያ ላይ መቶ በመቶ የሚሆኑ ሰዎች ረሽኑ የሄደው የሻቢያ ወታደር ነው ብለዋል ጄኔራሉ። ሻቢያ ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል ሲል ተደምጧል። በዚህም ቅድመ ሁኔታ መሰረት ጄኔራል ታደሰ ወረደ ማስወገድ ለህወሀት የተሰጠ የቤት ስራ ነው ሲሉ ጄኔራሉ ተናግረዋል። ጄኔራል ታደሰ ወረደ በኤርትራ አመራሮች ያልተፈለጉበት ምክንያት የጽምዶም ተቃዋሚን በሚል እንደሆነ ጄኔራል ፃድቃን ገብረ ትንሣኤ በዚህም በዝርዝሩ አካቶታል። የትግራይ ህዝብ ከሻቢያ መንግስት ጋር የሚደረገውን ትብብር ጽንዶም አልፈለገም ነው ያሉ ሌተናል ጄኔራል ፃድቃን ገብረ ትንሳኤ። ትግራይ የሚገኙት የህዋህት አመራሮች ከሻቢያ ኢሳያስ መንግስት ጋር ሽርክና የመፍጠር ጦርነት ለመቀስቀስ እየሰሩ እንደሚገኙ የቀድሞው የትግራይ ጊዜው አስተዳደር አመራር ሌተናል ጄኔራል ገብረ ተናግረዋል። ይህን የተናገሩት ከኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር ባደረጉ ቃለምልልስ ነው። ሌተናል ጄኔራል ፃድቃን ገብረትንሳኤ የህዋ ሰዎች ከኤስያስ ጋር መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉ የወንጀል ስራው ለመሸፈን እንደሆነ ጠቁመዋል። የወንጀል ስራዎች ወደ ጦርነት በተገባበት ሁኔታ ራሱ የቀድሞው ጦርነት መሆን አለበት ብለዋል። ሌተናል ጄኔራሉ እጅግ በጣም ብዙ የጠፉ የተሰረቁ፣ የተዘረፉ ንብረቶች እንዳሉ የሚታወቁ ትላልቅ አመራሮችም እንዳሉበት ተናግረዋል። እነዚህ አካላት የወንጀል ስራዎች የፖለቲካ ስልጣን ፍላጎት አንድ ላይ እየተቀላቀለ ይህ ለመከላከል ከሰሯቸው የወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑ አመላክተው ለዚህም ኢሳያስ መንግስት ጋር መተባበር ጽምዶን ብለው እየሰሩ ነው ብለዋል። ከነሱ ጋር በወንጀል የተሳሰረ ካልሆነ በስተቀር ህዝቡ ከኢሳይያስ መንግስት መተባበር ጥፋት እንደሚያመጣ አምኖ አልተቀበለም ሲል አክለዋል። እነዚህ ጦርነት እንዲነሳ የሚፈልጉ እየሰሩ ያሉ አካላት በኤርትራ በሱዳን በኩል ጥይት፣ ጠመንጃ የሚያስገቡ የጦር መሳሪያ እንደሚገዙ ይህም ሰው እንደሚያውቅ ሌተናል ጄኔራል ገብረ ትንሳኤም ተናግረዋል። ሌተናል ጄኔራል በትግራይ ጦርነቱ ጦሩን የመሩ በኋላም የሰላም ስምነቱን ተከትሎ በትግራይ ጊዜ አስተዳደሩ ውስጥ ከፍተኛ አመራር ሆኖ የሰሩ አለመግባባት ሲፈጠር የትግራይ ለቅ ወጡ አንጋፋ

ኤርትራ የሀገር እውቅነት መሻር አይቀሬ ነው ሲትል ኢትዮጵያ እያስታወቀኝ ነው። በወቅቱ በህዝባዊ ወያኔ ሀርነት ትግራይ ይመራ የነበረው የኢትዮጵያ ሽግግር መንግስት ለጦርነቱ አጋር ለኤርትራ ህዝብ ነጻነት ግንባር ይህን የተሰጠው የእውቅና ሁለቱም አመራሮች የፖለቲካ ጥቅም የነበረ ቢሆንም በውስጥምና በውጭ ባሉ ኢትዮጵያውን ዘንድ ግን የህግ አግባብን ያልተከተለ ነው በሚል ጥያቄ አስነሳ፣ ተቀባይነት ያጣ ውሳኔ ነበር። ይሁን እንጂ ይህ የአገርነት እውቅናና የእናት ሀገር ፍቃድ የተሰጠው ህጋዊ ስልጣን በሌለ ሽግግር መንግስቱ ያለ አግባብ ኢትዮጵያ መንግስት አሰራር ሳይከተል ነው ይላል። የወቅቱ መሪዎች ጉዳዩ ለምክር ቤት አቅርበው እንዲጸድቅ አላደረጉም። እንዲሁም በህጋዊ ሂደት የኢትዮጵያ ህዝብ ፖለቲካ ፍላጎት ለማረጋገጥ አልፈለጉም። ይህ ያለ ድንበር መካለል የተሰጠ የችኮላ እውቅና 1990 እስከ 1992 ዓ ም ኢትዮ ኤርትራ ጦርነት መነሻ ሆኗል ብለዋል። የኤርትራ ሀገር እውቅና አብዛኛው የተመሰረተው በኢትዮጵያ ፈቃድ ላይ ነበር። ይህ ፈቃድ ባይኖር ኖሮ ኤርትራ እንደ ሶማሊላንድ 1952 ዓ ም ካታሎኒያ 2009 ዓ ም ወይም በያፍራ 1959 ያለች ሀገር እውቅና ድል በአጭር ጊዜ ውስጥ የተመናመነ ልትሆን በቻለች ነበር። እናት ሀገር ፈቃድ ከሌለ በስተቀር የእውቅና ዘላቂ እምዛማ አይሳካም። የመጀመሪያው እውቅና መሰረት አድርጎ የነበረው ተስፋ ከሶስት አስር ዓመታት በኋላ ግን ከንቱ ሆኗል። ኤርትራ ኃላፊነቷ የሚሰማ ጎረቤት ወይም በአግባቡ የሚሰራ አገር ልትሆን አልቻለች። ይልቁንም ኢትዮጵያ ደህንነቷ ላይ ተከታታይ የምታሰጋ ልማቷን የምታስተጓጉል ግብፅ ከመሳሰሉ ተቃራኒ ኃይሎች ጋር በመተባበር ኢትዮጵያ ተጽዕኖ ለመገደብ የምትሞክር አለመረጋጋት የፈጠረች አካል ሁና አቀጥላለች። የሀገርነት እውቅና በመሰረቱ ሉዓላዊ ጊዜያዊ ፍላጎት ውሳኔ ነው። አለም አቀፋዊ ህግ አንድ አገር የመጀመሪያው ና እንዲሰጠ ያደረገው ሁኔታ ሊበላሹ በዘላቂ እውቅና እንዲትቀጥል አያስገድድም። እንደ ምስራቅ ጀርመንና ታይዋን ያሉ ታሪካዊ ምሳሌ እውቅና የሚሰጠው የሚነሳና የፖለቲካ ስትራቴጂክ ሁኔታ ለውጥ መሆኑን ያመላክታል። ኤርትራ ሁኔታ ስንመለከት ሀገሪቱ እንደ ዓለም አቀፍ ሉዓላዊ መስፈርት እንደ ሞንቶሮድቪያ ኮንፌሬሽን መስራቷን አቁማለች። ወሰን በለለ ብሔራዊ አገልግሎት በግዳጅ ምልመላና በጅምላ ስደት ምክንያት በሚሊዮን የሚቆጠሩ ወጣቶች ወደ ውጭ መሰደዳቸውን ህዝቡ እየመነመነ ነው። አገሪቱ ህገ መንግስትም ሆነ ተጠያቂነት ተቋም የላትም። መንግስት የሚመራው በግዳጅ እንጂ በህዝብ ፈቃድ አይደለም። ኢኮኖሚ የቆመ ይሆን በግዳጅ የተሰደዱ ዜጎች የሚላ ገንዘብ በግዳጅ የጉልበት ስራ የተመሰረተ ፍራጃይል ስቴት ኢንደክስ 2016 ዓ.ም ኤርትራ ካለማችን በጣም ተሰባሪ ከሆኑ መንግስት መካከል አስቀምጧታል። ኤርትራ የውስጥ መፈራረሷን ከመሸፈን ባሻገር በቀጠና ውስጥ አለመረጋጋት ፈጣሪ ሆና ላይ ባለፉት ሶስት አስር አመታት ውስጥ የኤርትራ የኢትዮጵያ ጸብ ሁኔታ ለመደገፍ የሚያስችል መንገድ በተደጋጋ ተደጋጋሚ ለሽብርተኞች ለውስጥ ጣጣቂ ቡድኖች በቅርብ ጊዜ ህወሀት ተገንጣይ ቡድን ኦሮሞ ነጻነት ሰራዊት ፋኑ ሚኒሻ ጨምሮ ድጋፍ ስትሰጥ ቆይታለች። ከዚህም በተጨማሪ ከግብጽ ጋር ያላት ቋሚ ትስስር የጋራ ክልል ላይ ትብብር ሳይሆን ኢትዮጵያ ተጽዕኖ ለመገደብና ና ባህር በር ፍላጎቷን ለማስቆም ያለው ስትራቴጂ ጋር አቀራረባ አካል ነው። በመሰረቱ ኤርትራ ለኢትዮጵያ ጥላት የሆነች ኢትዮጵያ ደህንነቷ ለማስተራጭ ምኞት ተከታታይ የምታደናቅፍ ጸረ ስቴት አንቲስቴት ሆናለች። ከህግ አንጻር ከነዚህ ሁሉ እውነታ ኢትዮጵያ ለኤርትራ የሰጠችው ስቴት ና እውቅና እንዲት ለመተካለስ የሚያስገድድ ጠንካራ መሰረቶች ይሰጣል። የሉዓላዊነትና የጥሩ ጎረቤቶች ቅድመ ሁኔታ ባለማሟላታቸው ኢትዮጵያ ይህንን ሉዓላዊ ስልጠናን ተጠቅመ እውቅና የመሻር ትችላለች። ስትራቴጂካዊ ጥቅሞች ስንመለከት እውቅና መሻር የይስሙላ ጠላት ሆኖ የምትሰራው አገር ህጋዊ በመንሳት ተጠያቂነት ማረጋገጥ ያስችላል። በተጨማሪም ኢትዮጵያ በኤርትራ የግዛት ሉዓላዊነት ይገባኛል ጥያቄ ህጋዊ ነጥቆ ኢትዮጵያ ባህር በር ለማግኘት የምታደርገውን ድርድር አዲስ የፖለቲካ ግፊት ይፈጥራል። ይህ እርምጃ በቀንዱ ቀጠና ያለው የኃይል ሚዛን በመሰረታዊ ይቀይረዋል፣ ተብሏል። ተችዎች የቅኝ ግዛት ድንበሮች የምትጠብቀው መርህ ቢጠቀስም ይህ መርህ የሚሰራው ኃላፊነት ስሜት የሚሰሩ ሀገሮች እንጂ የፈራረሰችና በጎረቤቶቿ ላይ ተንኮል የምትሰራ ሀገር አይደለችም። እንደ ኤሮፓ አቆጣጠር 1985 ዓ.ም የሰጠችውን እውቅና በሰላማዊና በትብብር የተመሰረተ ነበር። ኤርትራ ላለፉት ሶስት አስር ዓመታት የነበረ አቋሟ ግን ያን ተስፋ ወደ ሸክም ቀይሮታል። ኤርትራ በመሰረታዊነት እንደ ሀገር ፈርሳለች፣ በቀጠናው ታርጋለች፣ እንዲሁም ኢትዮጵያን ህጋዊ ጸጥታና የልማም ምኞታ አደናቅፋለች። ሉዓላዊ በማለት ሁኔታዎችን መሰረታዊ ሲቀይሩ ውሳኔ መገምገምና የመመለስ አቅም ማለት ነው። እውቅና መመለስ የህግና አስተራቸው የመርህ ቆራጥ ማረጋገጥ ሲሆን፣ ኢትዮጵያ ሉዓላዊነት የወደፊቱ ጣፈንታ መልሶ የመጠየቅ ተግባር ይሆናል። ፖሊሲ ትንታኔ ያቀረበው ሆርን ሪቪው በአፍሪካ ቀንድ የፖለቲካና ዲፕሎማሲያዊ ጸጥታ ጉዳዮች ላይ ምርምርና የህትመት ስራ የሚሰራ ገለልተኛ ፖሊስ ምርምር ተቋም ነው። በእስራኤልና በሀማስ የመጀመሪያ የተኩስ አቁም ስምምነት ለማድረግ ተስማሙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ሀማስ የመጀመሪያ ዙር የተኩስ አቁም ስምምነት መድረሳቸውን በማኅበራዊ ትስስር ገጻቸው ባስተላለፉ መልእክት አስታውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያው ምዕራፍ ሙሉ በሙሉ በአተጋገብሩ ጭምር ስም ላይ መድረሱ አስታውቃለች። ሀማስ በበኩሉ ባወጣው መግለጫ በጋዛ ያለው ጦርነት ለማስቆም ወታደራዊ በአካባቢ ሊለቁ የሚያስችሉ የሰብዓዊ እርዳታ ወደ አካባቢ ሲገባ የሚያደርጉ የእስረኞች ልውውጥ የሚ ደረግበት ስምምነት ላይ መድረሱን አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ውሳኔ ለማጽደቅ መጪዎቹ ሰዓታት የመንግስት ስብሰባ ስለሚያደርጉ ገልጸው ቀኑን እስራኤል ታላቅ ቀን ነው ሲሉ ሰይመውታል። የእስራኤልና ሐማስ ጦርነት ከትናንት በስቲያ ድፍን ሁለት ዓመት ማስቆጠሩ ይታወሳል። በጦርነቱ በርካታ ንጹሐን ሞተዋል። አካል ጉዳት እንዲሁም ሰብአዊ ቀውስ ተዳርገዋል። ከዚህም ጦርነት ለማስቆም ኳታር፣ ግብፅ፣ አሜሪካ አደራዳሪን በርካታ ዙር ያልተሳኩ ተግባር ያልሆኑ ድርድሮች ተደርገዋል። አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአማካኝነት ቀረበ የሰላም ድርድር እቅድ ዙሪያ ሐማስና እስራኤል ተወካይ በግብፅ መገኘት ለአራት ቀን ውይይት እስካደረጉ በኋላ ነው። በስተመጨረሻ እቅዱ የመጀመሪያው ምዕራፍ ሙሉ በሙሉ መስማማታቸው ታውቋል። በመጀመሪያው ዙር የጋዛ ሰላም እቅድ ላይ ስምምነት መድረስ ትራምፕ አስታውቀዋል። እስራኤልና ሐማስ በመጀመሪያ የጋዛ ሰላም እቅድ እንደተስማሙ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። ማኅበራዊ ሚዲያ ላይ ባሰፈሩት ጽሑፍ ሁሉም ታጋይ በቅርቡ ይለቀቃሉ፣ እስራኤል ወታደሮች ወደ ተስማማንበት ክልል ትመልሳለች ብለዋል። ሐማስ ስምምነቱ ላይ መደረሱን ቢገልጹም እስራኤል የምትለቃቸው ፍልስጤማውያን ስም ዝርዝር ገና እንዳልተረከበ በፍልስጤሚያ የሚገኘው የቢቢሲ ምንጮ ይጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ታላቀን ነው ስምምነቱን ገልጸው አገራቸው ባለስልጣን ጋር ተወያይተው ስምምነቱን ካጸደቁ ወዳሁኑ የተኩስ አቁም ስነት ይተገበራል። ግብፅ የተደረገው ስምምነት እቅድ ድርድር የሁለት ዓመት ጦርነት ያስቆመ የሚል ተስፋ ተጥሎበት የሐማስ ጥቃት ተከትሎ እስራኤል በጋዛ ፈጸመችው 20,179 ህጻናትን ጨምሮ ቢያንስ 67,180 ሰው መገደላቸውን ተዘግቧል